ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 6 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሽመልስ አብዲሳና ብርሃኑ ጁላ ከፍተኛ ጥላቻ የታየባቸውን ንግግሮች አድርገዋል። የሁለቱንም ግለሰቦች ንግግሮች ይዘናል። የአማራን ትግል ክዶ ለአገዛዙ ያደረው አቶ በለጠ አንዳርጌ ቆስሎ ሆስፒታል ገብቷል። በክልሉ እየተካሄደ ባለው ውጊያ ከፍተኛ አመራሮች ተገድለዋል። ዝርዝር የጦር ግንባር መረጃዎችን ይዘናል። የጅቡቲው ፕሬዝዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ሲሉ ተደምጧል። ተሰሙታላቸው ሕወሓት ታደሰ ወረደ ከትግራይ ጦር ዋና አዛዥነታቸው እንዲወርዱ ጥያቄ ማቅረቡ ተሰምቷል። ለምን የሚለውን በዘገባችን አካተናል። የእስራኤልና የኢራን የጦርነት ጅማሮ ዓለም አቀፍ መነጋገሪያ ሆነዋል። አድማጭ ተመልካቾቻችን ቡድን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። ሽመልስ አብዲሳና ብርሃኑ ጁላ ከፍተኛ ጥላቻ የታየባቸውን ንግግሮች አደረጉ። የኦሮሚያ ክልል ፕሬዚዳንትና የብልጽግና የጥፋት ቡድን ዋነኛ መሪ የሆኑት ሽመልስ አብዲሳ በናዝሬት በተካሄደ ምስጢራዊ ስብሰባ ላይ አማራን በመጀመሪያ በመከላከያ ሰራዊት ነበር ለማሸነፍ ያቀድ ነው፣ እሱን አልቻልንም። ስለዚህ ታንኩም ባንኩም በእጃችን ስለሆነ አማራውን የሚወጋ ከአማራ ውስጥ በገንዘብ ገዝተን ማዋጋት ጀመርን፣ ውጤትም አመጣን ማለታቸው ተሰምተዋል። የገንዘብ ካዝናችን እስካልነጠፈ ድረስ በቀላልና በትንሽ ብር የአማራን ሚሊሻና አድማ ብተና እየገዛንና እያደራጀን ፋኖነኝ ከሚለው አካል ጋር ፊት ለፊት እያጋጠምን አማራውን እናስጨርሰዋለን ማለታቸውም ነው የተነገረው። ይህ ባይሆንማ የተሸነፍነው መጀመሪያ ነበር፣ ሞክረንም አይተነዋል። ውጊያውን በእኛ መከላከያ ብቻ ለመጨረስ አቅደን መግባታችን ስህተት ነበር፣ በቀላሉ ነበር ያሸነፉን ያሉት ሽመልስ፣ ሀገር ስትመራ ጥቅሙ ባንኩም ታንኩም ያንተ ስለሆነ ባንኩን ገንዘብ ወደ ጦርነት አዋል ነው፣ ለውጥም አመጣንበት ብለዋል። አሁን ለእኛ ምቹ ሁኔታ ተፈጥሯል። ለሚሞት ሚሊሻና አድማ ብተና ችግር የለብንም ያው ሲሞት ይከፈለው የነበረውን ደሞዝ ለሌላ ምልምል እያስረከበ ነው የሚሄደው። አዲስ ምልምል እያስገባ ማዋጋት ነው እርስ በርሱ ማስነጠስ ነው ሲሉም ተደምጠዋል። አሁን በኮሌራ በወባና በተለያዩ በሽታዎች እየሞተ ያለው አማራ ቀላል እንዳይመስላችሁ። በራብ የሚያልቀውም ቀላል አይደለም። ይህንንም እንፈልገዋለን ብለዋል። በአጠቃላይ አባይን አይሻገሩ እንጂ ከሰማይ በታች ያለው ችግር አማራ ላይ ቢፈጠር እንዳላየን ማለፍ ብቻ ነው የእኛ ስራ። ይህን ደግሞ እያደረግነው ነው በማለት አብራርተዋል። በተመሳሳይ የአገዛዙን እድሜ ለማስረዘም የደሃ ልጅ የሚያስፈጁትና ንጹሐን አማራዎችን የሚፈጁት ብርሃኑ ጁላ የኢትዮጵያ ህዝብ ቅጥረኛና የመቀጠር ሱስ ያለበት ነው ሲሉ ህዝቡን በጅምላ ዘልፈዋል። የመጣው የሄደው መንግስት ሁሉ የቀጠራቸው ምርኮኛው ብርሃኑ ጁላ ከሁለት አመት በፊት በኤርትራ ጀነራሎች ይመሩ እንደነበር የኢትዮጵያ ህዝብ ተመልክተዋል። የእኛ ሰው ኢሞሽናል ነው። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተም እኮ አታገኝም። አታገኝም። ሳኡዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የእኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው። ሲፈልግ ምንድን ነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው አልሸባብ? ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ? ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻቢያ ለመቀጠር ያለው ሽሩጉድ ሊነግራቸው አልችልም። የአማራን ትግል ክዶብ ለአገዛዙ ያደረው አቶ በለጠ አንድ አርጌ ቆስሎ ሆስፒታል ገባ። በፋኖ ኃይሎች ዘንድ የልዩ ዘመቻ ጠበብት የሚባለው አርበኛ ደምስ ሲመር በኩላሊት ህመም አገግሞ ወደ ትግል ለመግባት እንቅስቃሴ ላይ ባለበት በጠላት ከበባ ውስጥ ገብቶ መስዋዕት ሆኗል። አርበኛ ደምሲመር መር ትናንት ሰኔ አምስት ሁለት ሺ አስራ ሰባት ዓመተ ምህረት በሰሜን ወሎ ዞን ዋድላ ወረዳ ቋና አካባቢ ልዩ ቦታው እምባጮ ተራራ ላይ በበርካታ አቅጣጫዎች ጥቃት እየተከፈተበት ሲሆን ከጓዶቹ ጋር በመሆን ስድስት አምስት ሰዓታትን የፈጀ የተኩስ ልውውጥ ካደረገ በኋላ ተተኳሽ በመጨረሱ መስዋዕትነት መቀበሉን መረብ ሚዲያ ዘግበዋል። ከአርበኛ ደምስ ሲመር በተጨማሪ በትግል ስሙ አባ ግርሻ ተብሎ የሚጠራው አርበኛ ኮራ ደርቤ፣ እንዲሁም የቦምብ ጥቃት ጠበብት በትግል ስሙ ደፋሩ ተብሎ የሚጠራው አርበኛ ጌታቸው አሻግሬ ስለ አማራ ሕዝብ ሲሉ ያለምንም ስስት ውድ ህይወታቸውን በመስጠት በክብር ተሰውተዋል። እምባጮ ተራራ ላይ በተደረገው ውጊያ ከአገዛዙ ኃይል በኩል አዋጊዎችን ጨምሮ በቁጥር 46 የመከላከያ ሰራዊት ሲገደል በርካቶች ቆስለው ወደ ኮንና ጋሽና ጤና ጣቢያዎች መወሰዳቸውን የአይን እማኞች ገልጸዋል። አርበኛ ደምስ ሲመር ከ2016 ዓ.ም በመጨረሻዎቹ ወራት ጀምሮ በኩላሊት ህመም እየተሰቃየ ቢሆንም እኔ በከባድ መሳሪያ በጅምላ ከሚጨፈጨፈው የአማራ ህዝብ አልበልጥም በሚል ህመሙን ችሎ በትግል ላይ ነበር። ቢሆንም ግን በትግል ጓዶቹና በልበቀና የትግሉ ደጋፊዎች አስተባባሪነት ገንዘብ ተሰብስቦ የኩላሊት እጥበት ህክምና የተደረገለት ሲሆን ከህመሙ አገግሞ በሙሉ አቅሙ ወደ ትግል እየተመለሰ እንዳለ ነው መንገድ ላይ በጠላት ከበባ ገብቶ መስዋዕትነትን የተቀበለው በሌላ በኩል የማዕከላዊና የደቡብ ጎንደር አካባቢዎች ላይ እየተካሄደ ያለው ውጊያ ለሶስተኛ ቀን ቀጥሏል በበለሳ ሊቦ ከምከምና ጎንደር ዙሪያ አካባቢዎች ነው ይህ ውጊያ እየተካሄደ ያለው በተለይ በሊቦ ከምከም ሚካኤል ደብር ተብሎ በሚጠራ አካባቢ ከባድ ውጊያ ሲደረግ መሰንበቱና ዛሬም ውጊያው መቀጠሉ ነው የተገለጸው ሚካኤል ደብርን ለመያዝ የተንቀሳቀሰው የአገዛዙ ኃይል ከፋኖ ጠንካራ ምት እንደገጠመው ነው የተገለጸው በተለይም ከአዲስ ዘመንና ከበለሳ በኩል በሁለት አቅጣጫዎች በተከፈቱ ውጊያዎች ፋኖ ከፍተኛ ድል አግኝተዋል። እንደ ነጸዳሉ ደሴ አይነቶቹ የአማራን ትግል ክደው ለአገዛዙ እጅ የሰጡ የቀድሞ ፋኖችም በዚህ ውጊያ ከፋኖ በተቃራኒ ተሰልፈው መዋጋታቸው ታውቋል። የእጅ በእጅ ውጊያዎች የተካሄዱ ሲሆን ጭማቅና ጅርጎድን በተባሉ ቦታዎች የፋኖ ኃይሎች ከሶስት በላይ የሆኑ ሻለቃና ኮረኔሎች ተሰውተዋል። በተመሳሳይ በቅጽል ስሙ ቆራጡ ተብሎ የሚጠራው አቶ በለጣ አንዳርጌ በተፈጸመበት ድንገተኛ ጥቃት ቆስሎ ሆስፒታል መግባቱ ተሰምተዋል። አቶ በለጠ ዛሬ ሰኔ 6 2017 ዓ.ም ከቀኑ 9 ሰዓት ተኩል ገደማ በደብረ ታቦር ከተማ ልዩ ቦታው መስቀል ስጋ ቤቱ ባለበት ነው ለጊዜው ማንነታቸው ባልታወቀ አካላት ጥቃት የተፈጸመበት ሲሉ የመረብ ሚዲያ ምንጮች ገልጸዋል። አቶ በለጠ አንዳርጌና አቶ ጸዳሉ ደሴ ከሳምንታት በፊት ለጸረ አማራው የብልጽግና ቡድን እጃቸውን በመስጠት በአማራ ሕዝብ ላይ የክደት ጥግ መፈጸማቸው ይታወቃል። እንዲሁም የአፋ ባሀ የጎንደር ቀጠና አራተኛ እጅ አዝማች ኮር የጎቤ ክፍለ ጦር ጠራ ብርጌድ ዛሬ አርብ ሰኔ 6 2017 ዓ ም ከጠዋቱ 3 ሰዓት ከ45 ላይ በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ሳንጃ ከተማ አቅራቢያ የፈንድ ቃፍል ውሃና በበው የተባሉ አነስተኛ የመስመር ከተሞችን ተቆጣጥሯል። የጅቡቲው ፕሬዝዳንት አብይ አህመድ ጦርነት እንደማያዋጣው አውቋል ሲሉ ተደምጠዋል። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌ ጄን አፍሪክ ከተሰኘ የፈረንሳይ መጽሔት ጋር ሰሞኑን ቃለምልልስ አድርገዋል። በዚህ ቃለ መጠይቅም በርካታ ጉዳዮች ተነስተውላቸው ምላሽ ሰጥተዋል። ከጥያቄዎቹ መካከል ኢትዮጵያን የሚመለከቱ ይገኙበታል። መጽሔቱ ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤተው ኢትዮጵያ ጋር ያላችሁ ግንኙነት ሻክሯል፣ ያ ውጥረት አሁን በምን ሁኔታ ላይ ይገኛል የሚል ጥያቄ አንስቶላቸዋል። ፕሬዚዳንት ጌሌ ሲመልሱም፣ በእኔ እይታ አብይ ይህን ፍላጎት በኃይል ለማሳካት እንደማይቻል ተረድተዋል ብዬ አምናለው። ኢትዮጵያ የጎረቤቶቿን ሕልውና ሳትጎዳ የአሰብን፣ የጅቡቲን ወይንም የበርበራንና የሞቃዲሾን ወደቦች ማግኘት ትችላለች። በዚህ ረገድ በቱርክ አማካኝነት የተደረገው ሽምግልና ጥሩ ሚና የተጫወተ ይመስለኛል። እኛ በተመለከተ ጅቡቲ እንደ ክሬሚያ ለመሆኗን ለአዲስ አበባ በግልጽ አሳውቀናል ብለዋል። ይህን ተከትሎ መጽሔቱ እናንተ የታጁራ ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ከምን ደረሰ ሲልም ጠይቋል። ፕሬዚዳንቱ ሲመልስ ኢትዮጵያውያን ሌላ ምክረ ሀሳብ አስይዘው ተወካዮቻቸውን እኛ ጋር ልከው የነበረ ቢሆንም አልተቀበልነውም። ይህ ምክረ ሀሳብ በኢትዮጵያ ድንበር እና በታጁራ መካከል ኮሪደር መመስረት ነበር። እንዲሁም በዚህ ኮሪደር በኢትዮጵያ በኩል ባህር ኃይል ሰፈር የማቋቋም እቅድም የነበረበት ምክረ ሀሳብ ሲሆን እኛ አልተስማማንበትም። ስለዚህ ይህ ጉዳይ አሁን አጀንዳው ተዘግቷል ብለዋል። የአቢይ አህመድ አገዛዝ የአገር ውስጥን የፖለቲካ ትኩሳት ያበርድልኛል፣ ህዝባዊ ቀባይነትም ያመጣልኛል በሚል የወደብን ጉዳይ አጀንዳ ካደረገ ሰነባብተዋል። ሆኖም በዚህ በከሸፈ ዲፕሎማሲያቸው የተነሳ በአፍሪካ ቀንድ ካሉ ሀገራት ጋር ሙሉ በሙሉ ሊባል በሚችል ደረጃ የከረረ ጸብ ውስጥ ገብተዋል። በዚህም ለዓመታት ከኢትዮጵያ አቋምና ፍላጎት ጀርባ ቆማ የማታውቀው ጅቡቲ እንኳን ጀርባዋን ለአዲስ አበባ አገዛዝ ሰጥታለች። ህዋት ታደሰ ወረደ ከትግራይ ጦር ዋና አዛዥነታቸው እንዲወርዱ ጥያቄ ማቅረቡ ተሰማ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ ከትግራይ ኃይሎች ጋር በነሱ አጠራር ከቲዲኤፍ አዛዥነታቸው እንዲለቁ በህዋት ሰዎች ማሳሰቢያና ጥያቄ ቀርቦላቸዋል ተብሏል። ታደሰ ወረደ ከህዋት ይልቅ ለአቢይ አህመድ መንግስት ሸርተት እያሉ እንደሆነ በህዋት ሰዎች እምነት እየተጣለባቸው ስላልሆነ ነው ይህ ጥያቄ የተነሳባቸው ተብሏል። እርሳቸውንም ከአራቱ የትግራይ ጦር አዛዦች መካከል ማለትም የምዕራብ ግንባር አዛዥ ጀነራል ጀነራል ምግባይ ኃይለ፣ የማዕከላዊ ግንባር አዛዡ ጀነራል ኃይለስላሴ ግርማይ ወዲም በይተይ፣ የሰሜን ግንባር አዛዡ ጀነራል ማሾ በየነና የደቡብ ምዕራብ አዛዡ ጀነራል ዮሐንስ ገብረ ጊዮርጊስ ወዲ መዲድ አንዳቸው እንዲተኳቸው በህዋት በኩል ቀርበዋል። ጀነራል ታደሰ ወረደ ደግሞ በጊዜያዊ አስተዳደር ፕሬዚዳንትነታቸው ብቻ እንዲወሰኑ በህዋት በኩል በፕሮፖዛል ጭምር ነው ጥያቄ ቀረበው። ሆኖም ጀነራል ታደሰ ይህን የህዋትን ጥያቄ አለመቀበላቸው ነው የተገለጸው። የህዋት ሰዎች ግን የጊዜ ገደብ ማ ማስቀመጣቸው ታውቋል። ይህ የጊዜ ገደብ ሲያልቅ ምን ይፈጠር ይሆን የሚለውም ሌላኛው ተጠባቂ ጉዳይ ሆኗል። በተመሳሳይ የፌዴራል መንግስቱ የኤርትራ ሰራዊት ይውጣ የሚለው የትግራይንም ኤርትራንም ለመውረር ነው ሲሉ የህዋት ጽህፈት ቤት ኃላፊ ወይዘሮ ፈት ለወርቅ ገብረ እግዚአብሔር ገልጸዋል። የትግራይ ህዝብ ሙሉ ሰላማዊ ሰልፍ እንዲወጣ እናደርጋለን። ህዋት ሳይድን ተፈናቃይ አይመለስም። እናንተ ተፈናቃዮች ግፉን እኛም እንገፋለን። በፌዴራል መንግስቱ ላይ ጫና ለማድረግ ተቃውሞን አጠናክራችሁ ቀጥሉ ብለዋል። ሞንጆሪ ነው ህዋት ሀምሳ ዓመት ያስቆጠረ አንጋፋ ድርጅት ነው። በብጫቂ ወረቀት አይሰረዝም። ምክንያቱም በእያንዳንዱ የትግራይ ህዝብ ልብ ውስጥ ያለ ድርጅት ነው ሲሉም ተናግረዋል። ትናንት ተፈናቃዮችን በሰበሰቡበት ወቅት የእስራኤልና የኢራን የጦርነት ጅማሬው ዓለም አቀፍ መነጋገሪያ ሆኗል። የኢራን አብዮታዊ ዘብ ዋና አዛዥ ሆሴን ሳላሚና የኢራን ጦር ኢታማዦር ሹም ሜጀር ጀኔራል መሐመድ ባገሬ ዛሬ ሌሊቱም በእስራኤል በተፈጸመባቸው ጥቃት ተገድለዋል። ሁለት የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ ተገልጿል። እንዲሁም የኢራን አቶሚክ ኤነርጂ ድርጅት የቀድሞ መሪ ፌሬዶን አባሲና ቴራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መሐመድ መህዲ ተይራቺ መገደላቸውን የኢራን መንግስት ቴሌቪዥን ቴሌቪዥን ዘግበዋል። ኢራን በበኩሏ በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችንና ባለስልጣናትን የሚተኩ ሹመቶችን ሰጥታለች። በዚህም ሜጀር ጀነራል ሰይድ አብዱራሂም ሙሳቪ የኢራን ጦር ኃይል ኢታማዡር ሹሞች ሊቀመንበር ሆነዋል። እንዲሁም ሜጀር ጀነራል አሊ ሻዴማኒ የሀታም አልአንቢያ ዋና መስሪያ ቤት አዛዥ ሲሆኑ፣ ሜጀር ጀነራል መሐመድ ፓክፑር የኢራን አብዮታዊ ዘብ ዋና አዛዥ ሆነው ተሹመዋል። ይህን የእስራኤልን ጥቃት አስመልክቶ የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት በሰጠው ምላሽ እስራኤል አውግዟል። ሞስኮ ጥቃቱን አስመልክቶ በሰጠችው መግለጫ በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች። ሞስኮ በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በኢራን ላይ ላይ የፈጸመችውን ጥቃት አስመልክቶ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው ከዚህም የከፋ ነገር ሊኖር እንደሚችል አስጠንቅቀዋል። ኢራን ወደ ስምምነት እንድትመጣ በተደጋጋሚ እድል ሰጥቻታለሁ ያሉት ፕሬዝዳንት ትራምፕ ከሚያውቁት በእጅጉን መጥፎ የሆነ ነገር ሊያጋጥማቸው እንደሚችል ነግሬያቸዋለሁ ሲሉ ነው የገለጹት። አሜሪካ በዓለም ላይ ያሉ ዘመናዊ የሆኑ የጦር መሳሪያዎችን በሙሉ ሰርታለች በማለት እስራኤል እነዚህ የጦር መሳሪያዎች በብዛት እንዳላት እንደዚሁም ተጨማሪ መሳሪያዎች ሰዎች ገና እንደምትጨምርና እንዴት መጠቀም እንዳለባቸው እንደሚያውቁም ነግሬያቸው ነበር ብለዋል። ፕሬዚዳንት ትራምፕ አክለውም ከዚህ የከፋ ነገር ሊፈጠር ይችላል ብለው በጻፉበት ጽሁፋቸው ብዙ ውድመቶችንና ሞቶችን አይተናል ወደ ስምምነት ለመምጣት ግን አሁንም አልረፈደም ብለዋል። ዶናልድ ትራምፕ ከመርፈዱ በፊትና የኢራን ግዛትን ለማዳን ኢራን ወደ ስምምነት በመምጣት ተጨማሪ ሞትና ውድመት እንድታስቀር አሳስበዋል። ሁሉም ነገር ከመጥፋት ሁሉም ነገር ከመጥፋቱ በፊት ኢራን ስምምነት ማድረግ አለባት። በአንድ ወቅት የኢራን ኤምፓየር ነበር እንዳይባል ታደርግ ሲሉ ምክር አዘል ጽሁፋቸውን ያቀረቡት ፕሬዚዳንቱ ከዚህ በኋላ ሞት ይብቃ ነበር ያሉት። ቀደም ብሎ ኢራን ዛሬ በእስራኤል በተከፈተባት ጥቃት አሜሪካን እጁ አለበት ስትል ብትከሳትም አሜሪካ በበኩላ በዚህ ጥቃት ውስጥ እንደሌለችበት አስታውቃ ነበር። በኢራንና እስራኤል አስፈሪ ግጭት ውስጥ ልላ ሀያሉ አሜሪካ ከእስራኤል ሌላኛዋ ግዙፍ ሀገር ሩሲያ ደግሞ ከኢራን ጎን ተሰልፈዋል። አድማጅ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።